ሴት ሲያመጣ እኔ ጀግና ጀግና ማእሱ በሰማጠኝ ገባት እንጂ እኔ እኔ እዚህ ጋር ሆኜ ጀግና ምለው ጦር ሜዳ ሄዶ እግሮ የተቆረጠ ለሀገሩ የሞተ ለሀገሩ እንትን ያለ ይሄ ነው እንጂ ጀግና ምለው ሴት ለጥፎ በመጣት ዶላር ጠራ አይደለም። የት በቃ የአየር አይደለም እስኪ አለጣጠፍ ራሱ እኮ ለዛ አለው አለጣጠፍ ከማዕረግ እኮ ምንም አይለይም ልክ አድርገዋል በይ እኔ እንደው እግዚአብሔር ይቅር ይበላቸው መድሃን ያለምን ስማቸውቸውሁን አንድ ሰሞን አይታችሁ ከሆነ ቲክቶክ ሲንቀጠቀጠ ነበረ አባት ልጁን እየደፈረ ወንድማ አቢባ ጋ ይተሻል ከወንድማ ወጋ ያ ሀያ ሰባት ተገበቀ እና ወንድ ልጅ ቤስት ፍሬንድ ቤስት ፍሬንድ ይላሉ። በፍ ብሰው ይቁሩና ቤትኛው ያለ ነው ቤስት ፍሬንድ እንዴ፣ አባቴ! እኔ ዛሬ ሰዓት ማለት ነው ልጅ ሴት ቢኖረኝ አባት ጋር ጥዬ ለመሄድ እታቀቃለሁ። ምን ጥሩ አባት ቢሆን። እውነትሽን ነው። አይመስልህም? አይገባቸውም። ዶላሩ ነው አናታቸው ላይ ወጣ። እውነትሽን ነው። እና ባካችሁ እኛ ራሳችንን እናስከብር። ለምን እንጨነቃለን? እስኪ ኢ ውስጢ በእናታችሁ አሩሲ ላይ እየሞቱ ያሉትን ይህ ውስጢ የመን ላይ የመን ላይ የሚሰቃዩትን ወገኖቻችንን ይህ ውስጢ በእናታችሁ። አሁን ደግሞ የሳውዲ መንግስት ይነሳል፣ ታያላችሁ። አንድ የመናዊ ሲቀጠቅጡ አይቶ ነው ይህሉ። አሁን ደግሞ አረብ ይነሳል በኢትዮጵያ ላይ። ለማየት ያብቃችሁ።

ማርያናድላጃርያምአሁን ቲክቶክ ላይ አላያችሁ? የመን ላይ ኢትዮጵያሎች እንደዛ አበዛዛችሁ ሲያወጧቸው ውጡ ተብለው እንደ ሳውዲ ድንበር ላይ እና የመን ላይ ምናምን ያለች። ኧረ ምን አልሽ? ቆንጆ ያረዝ ብዙናለ። ገና ኧረ ብዙ የሶሻል ሚዲያ ስንት ያስተምራል። ባለፈው አይታችሁ አንድ እናት አራት ልጆቿን ስትገል፣ እኔ ኧረ በእናታችሁ ስንት አለ። እንደዚህ አይነትማ እኔ ይውላችሁ ማራኪ ወግ ያቀረባቸው ባልና ሚስቶች ሂዱና ከነሱ ቆንጆ ነገር ተማሩ። እመቤት ነ ወይኔ፣ የፍቅር ጥጅ ከነሱ አሁን እሱንማ ማን ያያል? ማኑ እንደዚህ ዕቃ የሚያጥሞ በእናታችሁ፣ ይሄ እየሰበራችሁ ነው እንጂ እያጠባችሁ አይደለም። እኔን መስለኝ ነው ታን እና የሁላችሁ፣ ገና ብዙ ያሳየናል፣ እኛ ብዙ ያሳየናል። አረብ አገር አይታችሁ ከሆነ መቤቴን እዚህ የሆናችሁ ትማራላችሁ። አቢባ ጋይዱና ፊቷ ራሱ ሲያሳዝን ጉበት ጉበት ጉበት ይቀላል። እንደዛ ተቃጥላ እንደዛ ሆና ብር እየላከች ባሌ ነው የልጆቼ አባት ነው እያለች እሱ ግን በሴት አግብቶ ነው የጠበቃት አይተሻ አንድ ብር ሳያስቀርላት ተመልሳ ወደ አረብ ሀገር ልትመለስ እዋት ስ እንዴት እምባዋ እንዴት እንደሚያስ የአረብን ቤት ወልውድ ይወለውላል እምባዋ እግዚአብሔርን እንደውሃ ነው የሚፈሰው። ሴቶች ይሄንን አያዩም። ዛሬ ማለት ነው እዚህ የአረብ ዋይፋይ ተመቼኝ ብላ ነገ ወደ ሀገሯ ስትሄድ እኮ ይሄንን እንትን አትልም። አታገኘውም። ይሄን ዋይፋይ ምንድን ነው የሚፈልጊ? ሀኒ ሌላ ሰው ሚን እየሰራ ነው ምን አንድ ና ይፈልግሻለ። ይሄ ለሚገለብጠው ቤቷ እኮ ነው። ደግሞ ተቅራርታ ምትለው ገለብ በስመ አብ። ያ አፍሽን ሳጨርሻለን። እንደ የሚያስደነግጠው እኔ ቆሌ ቆሌ፣ ራሱ ቤትሽን ይወጋዋል። በእናትሽ እንዴ ግፍፍ እኮ ነው የሚያደርገው። ወንድ እንዴት ነሽ? እንዴት ነሽ? አውሪ የኔ ቆንጆ እኔ አሁን እንደምለው ምንድነው መሰለሽ፣ ማንንም ኢትዮ ባንቃወም ከሴት ጋር ተለጣጥፎ የሚመጣው አትይው ነው የምለው። አዲስ አበባ ሰላም ነሽ ወይ? ሰላም ነኝ። ሁላችሁም ሰላም ብያለሁ። አለን አለን። እናቴ እንደት ነሽ ጨረቃዎች? እንደደመቃችሁ ናችሁ ሌላየ ዬ ማወድሻለሁ ቆንጂት ራህማ ሳሚልኝ ስላችሁ ሰላም ብያለሁ። እንዴት ናችሁ? ውይይታችሁ ደስ ይላል በጣም። እስኪ አንቺ ደግሞ ካለሽ ሀሳብ ጨምሪበት። ጎሮራችን ደርቋል። ወዬ ቆንጅትዬ እኔ እናንተ ገና ትዳርን ፍቅር ምናምን ነገር አልነካካችሁም፣ ሳያችሁ። እኔ እንጃ አላቅም እሱ እንደዚህ ለጥፎ የሚመጣው በጌታ አትዩ እንደው የምታየው ከሆነ ትዳር አይባረክላችሁ እውነቴ ነው ምላችሁ አትዩ አትዩ አትዩ ቆንጆ ቆንጆ ነገር እዩ ለምን ትላለች እንደ እያወቀች ለምን ትላለች እ ዝም በይ አንቺ እንደውም ዝም በይ በ ዝም አንቺ እንደዚሁ ቀጥይበት ይሄ ባልሽ እስቲ ወለየዋ በእናትሽ ሃሳብ ሰጭ ስቴኔ እናት ወጣች እንዴ ሀሳብን የምሰጠው እሺ፣ ሀሳብን የምሰጠው አንድ ሰው አብሶ ሶሻል ሚዲያ ላይ የሶሻል ሚዲያ ሰው የሆነ እኔም የሶሻል ሚዲያ ሰው ነኝ። ግን ሶሻል ሚዲያ ተጠቃሚ በአጠቃላይ እኛ እኛ ዝም ብሎ ነው እንትና ይሄንን ዛሬ ሀይሚ እንደዚህ ያደረገች ብሩኬን ሰራ እንትና እንደዚህ ያለ ነው። እኛ ስራችን ግን፣ ቢሆንም አንድ ሰው ዛሬ የሰራውን ቪዲዮ ነገ ትልቅ ሰው ሆኖ የልጆች እናት የልጆች አባት ሆኖ ሲያየው ምንድነው የሚሰማው የሚል እኔ የኔ አባት እንደዚህ ነበር እንዴ? የኔ እናት እንደዚህ ነበር እንዴ? ይላሉ ልጆቹም። የምኛ ዛሬ ባናገ ባንወልድ ነገ ብዙ ነገሮች ይጠብቁናል። ወደፊት ግን እንደዚህ የሚደረግ በቃ ተለጣጥፈው ካልመጡ ሀንዬ ማንም የሚከታተላቸው እኮ ስለሌለ እኮ ነው። በቃ ሰው የሚፈልገው ይሄንን የዝሙትን ነገር ነው። በቃ ሰው ዝሙት ሲያስተላልፍ ያንን ነው። ከዝሙት ደግሞ ተመልሰው፣ አይ እሰይ እንኳንም ተመለሳችሁ ስንላቸው የታባታችሁ ሲሏቸው እነሱ ይናድዱ እና እዛው መልሰው ዝሙት ውስጥ ይገባሉ። ስለዚህ ይሄንን የሚያደርገው ማን ነው? ተመልካች ነው። ተመልካች ሀይል አለው። አንቺ ዛሬ ሄደሽ አንንቤ ካላየሽው ነገ ደግሞ አይሰራው፣ ይሄ ነገር አጥፍቻለሁ ወይ ብሎ ወደ ራሱ ይመለሳል። ዛሬ እኮ ሙስሊሙም ክርስቲያኑም ነው የተሻለ እየተሳሳለ የሚመጣ ስለዚህ ይሄንን ነገር እኛ ደግሞ ቢተው መልካም ነው ብዙ ጊዜ እውነት አፀያፊ ነገር ነው እያየን ያለ ነው በሶሻል ሚዲያ ከባህላችን ነገር ነው እያየን ያለ ነው ስለዚህ እንደ ውጭ ሀገር ሳይሆን እንደ ባህላችን ብናስተላልፍ መልእክቱንም ቪዲዮውንም መልካም ይመስለኛል እኔ እኔም ይሄንን ነው የምለው። ይኸውልሽ ከትናንት ጀምሬ ጎ ይሄ ነው ለምን እንደው ታውቂያለሽ፣ ፋራ ስትሆኝ አረብ ሀገር ብትሰሪም እኮ ፋራ አይደለሽም። ጨረቃዎች እያወሩ እንትን እያሉ ነው፣ ገባሽ? እኛ እናውቃለን እያንዳንዱን ድርጊት ማ እንደሆነ ስራ እንደሆነ እናውቃለን። ስራም ቢሆን ደግሞ ቆንጆ ስራ ሲሆን ነው እንጂ ከሴት ጋር እየተለጣጠፈ ሲመጣ ሄደን ግር ብለን ኮመንት አይታይም ትላላችሁ፣ ከፍተሽ በገባሽ ቁጥር ይታይለታል። ከፍተሽ እንዲህ ከፈት አድርገሽ ከወጣሽ ይቆጥርለታል።

ፍርቻ ወይም ሀይሚ በሚለው ሳይሆን የስደት ህቶችንም በአንድ በኩል እንትንላሉ። የተቸገሩ ቶቻችን ማህፀናቸው ኢንፌክሽን ለሆነ ብዙ ማድረግ ይችላል። ያንን ሳይሆን በቃ ለምን እነሱ ባልና ሚስት ናቸው አንድ ናቸው እንኳን በምለ ኤርፖርት ያደርጋሉ። ለምሳሌ ጨረቃ ፋሚሊ እና የፍቅር እንትኖች በጣም ልዩ ናቸው። ሰው ላይ ኤርፖርት አታደረጉም ብዙ ጊዜ ይናገራሉ። ብቻ ና ይህ ክፋት የላችሁ የፈለገው ነገር ሊፖሰት ይችላል። ግን እናንተ ይህንን አታደረጉም። ግን ለምንድን ነው ሪፖርት የሚደረገው? አሁን እንደዚህ የሆነው የዛ የሲስንስ እንደዚህ ጠንክረው አሉ። የሃይሚ በጣም ብዙ ወዳጆች አሏት። እንዴት ለዚች እንደዚህ ማድረግ እንዳቃታቸው አላውቅም። ሲሲ አሂኔን ስለምሰልብ እነዚህ ከፍቶቹ ማለት ነው በጣም ነው የሚያበረታቷት። ሼር እንዴ፣ እኔ ገንዘብ ይሰጧታል። ገንዘብ እሷ በገንዘብ ነው እየጋጠቻቸው ያለችው። እነዚህ አምስት ስድስት የማይሞሉት የብሩኬ ደጋፊ የሚባሉት አምስት ስድስት ለማይሞሉ በጣም ነው ግን የሚገርሙ። ያሳዝኑኛል፣ በጣም ደግሞ። እንደው እኔ እንጃ እኔ እንጃ እኔ እነሱ ለቤተሰብ ቢረዱ ለቤተሰብ እንደው ቢቆሙ። ያቺ አንድ ሺህ ሁለት መቶ ነች ደሞዛቸው። የተሻለ እንኳን ደሞዝ የለም። ከሌሎች የወረደ ደሞዝ እየበላን ኢትዮጵያኖች በጣም ነው የሚያሳዝኑት። ሰላም ሰላም፣ እንዴ ነሽ እናቴ? ሰላም ነሽ? እና እኔ በእግዚአብሔር እኔ ቆንጅትዬን ብትኝ እዚህ ኔ እናት ሌላ፣ ሁላችሁም ይሄ ዝሙት ነገር አትከታተሉ፣ ገብታችሁ ከፍታችሁ አትዩ፣ በእግዚአብሔር

ቢማሩ ቢማሩ ማለት ነው። አድናቂ ነው የምለው የብሩኬን እንትን የሚሉት፣ ከሀይሚ እህቶች ቢማሩ ደስ ይለኛል። እኔ የሁለቱም ነው፣ የሀይሚ የብሩኬን የሚለው ነገር የለም፣ ግን ከሀይሚ እህቶች ቢማሩ ደስ ይለኛል። ለምንም ደ በጣም በጣም በጣም በ2018 ሞር ተሻሽለዋል፣ በጣም የሃይሚ እህቶች በጣም መሬት አንቀጥቅጥ አንቀጥቅጥ ናቸው። እግዚአብሔርን ግን አሁን ላይ ምንድን ነው ቡሩኬንም አይሰድቡም እህታቸውን አሉ መረጧል። ምርጫቸው የራሳቸው ነው። እህታቸውን ይዘው እየተጓዙ ነው። መብታቸው ነው። አሁን አሁን ላይ እንደታገኝም ቤታቸውን ከፍተው ስለምን ምክራ ይናገሩ ይላሉ ይላሉ ይጨፍራሉ። ምን ይላሉ? በቃ ምንም ነገር ለምን፣ እሷ የወደደችውን ነው ያለን። በሁለት ወሩ ፕራንክ ጊዜ እንዴት ሚዲያውን እንዳንቀጠቀጡ ጎበዝ ናቸው። አሁን ላይ ራሱ ሁለት መቶ ሃምሳ ስትገባ፣ እስኪ አሁን የማነው የተንቀጠቀጠው? እንደ እሷ የልደቷ ጊዜ እስኪ እንዴት እንደሚያንቀጠቅጡት ቪዲዮ በለቀጠ ግትን ይስቲ ሼር በማድረግ ቀጥ እንዳለ ስክሎር ስክሎር ስታደረጊ የእሷን ቻይና ሲያንቀጠቻናል ሲያንቀጠቅጡ ነው የምታዩ። ደስ ይላሉ። አይነኩም። ብሩኬን አሁን መስረብ ትተዋል። እነዚህ ሁለት ሺህ ደግሞ ተላልቆች ናቸው። ብሩኬ የሚባሉ የብሩኬ እናቶች ነን ቢሉ ደስ ይላሉ። አሁን በአሁኑ ሰት የፈላባቸው እነሱ ናቸው። እንዴ እነማማ ናቸው ሞዎች እንዴ፣ ደግሞ ወላሂ ትላለች ስገጂ እሺ እንደው ስለ አረብ ሀገር እህቶቼ ብር ምናምን ይልካሉ ለምትዩ ስለሰሱ፣ እስኪ ትንሽ ላውራ፣ እኔም ሀሳብ ልስጥ። እኔ ስደት እህቶቼ በጣም ያሳዝኑኛል፣ በጣም ነው የሚያሳዝኑኝ ወርቅ ወርቅ ገዝተው እስከ መላክ ደረጃ ድረስ ለእናታቸው ግን በቃ የግር ጭንንጃ ጫማ እንኳን ገዝተው መላካቸውን ፈጣሪ ነው የሚያውቀው። ልባቸው የተሞላው በቡታጅራ ይቶበሮች ነው። መውደድና መስጠት በጣም ልዩነት አላቸው። ስንት ወገን በየቤተ ክርስቲያኑ በየመስጊዱ ተደፍቶ እየተሰቃየ ለእነሱ ቢሰጥ ስንት አጅራለሁ ስንት አጅር አለው። እኔ አንድታችን እኔ ወላሄ ነው የምላችሁ በውስጥ የሚደርሰኝን ነገር እንደ ማንኛውም የሚቶበር ብፎስተው በጣም ታዝናላችሁ። አንድ እህታችን እህቴ አለችኝ፣ እናቴ ጋር ደውዬ አንዱ ልጅ በጣም ወደዋለሁ ከቡታጀር አለች፣ እሺ አልኳት። ከዛ እኔ የነየትኩ ሰላሳ ሺህ ብር ነው አለች። ሰላሳ ሺህ እናቷ ተሳስተው ስልሳ ሺህ ብር በባንክ ያስገባሉ፣ ለልጁ ማለት ነው። ሲያስገቡ ልጁ ሰላሳ ሺህ ብሩን ስደውልለት፣ እናቴ ተሳስታለች ምናምን ብላ ስደውልለት እኔ ጋር አልገባም ይላታል። አባቱን ቀይሮ ነው የሰጠው። ሁለቱ ወንድማማቾች ናቸው የመሰሏት ስሙን ስታዩ፣ በሌላ ሰው ተልኩ ሌላ ስም ነው ስማቸው። ከዛ እህቴ እባክሽ አንቺ ነው የሚሰሙትና ፍሬና አስመልሽልኝ አለች። እህቴ መጀመሪያ አላማከርሽልኝ፣ አሁን እኔ ይሄንን ነገር እሺ ሶሻል ሚዲያ ፖስት ችልኝ አለ። ምን ብዬ ነው የምፖስተው? አንቺ ወዴት ሰተሽ አሁን እንደገና ይህን ማለት እኔ ነኝ እኮ የምወጋው ይተወበር ነኝ እኔን ይወጉኛል፣ ለምን ይህን ፖስተሽ ተብይ። ከዛ ያንን ስልሳ ሺህ ብሩን ላላሂ ብቃይ ብላ አርፋ ተቀምጣለች ልጅቷ ማለት ነው። እንግዲህ ሰላሳ ሺህ ብር ራሱ መላክ ምናስ መቼም የኢትዮጵያ ሰው በጦርነቱ በምኑ እየተሰቃየን ያለው በድህነቱ በኑሮ ውድነቱ ብዙ ነገር አለ። ኢቲሲ እና እናትን ደውሎ ስልሳ ሺህ ብር ላኪልኝ ማለት ምን ማለት ነው?

እነዚህ ሰዎች ምንድን ነው የምትወጪው? እኔ ለምንድን ነው እላለሁ። ገባችሁ? ከቃል ጋር ነው ምናምን። ከቃል ጋር አይደለም። በጣም በጣም በጣም ሃይሚን እንደዚህ አድርግልን ብለው በግሩፕ ብር ሰብስበው ለእሷ ያስተላልፉላታል አሉ። ተውቶቼ ተው። በኋላ ነው እራሷ ሰው የምትሰራው። በቃ በውስጥ የሚያወሩት አሉ ሲነገር፣ በስመ አብ ለጆሮ ይሰቀጥጥሻል። እንደዚህ ችግር የለውም ምን እያለች አሉ ላጥ ላጥ ታደርጋቸዋለች አሉ። ትብላ እንጂ ትብላ፣ ጎበዝ ነች ጎበዝ፣ ትብላ። ግን ይሄችን አንድ ፍሬ ልጅ የሰደበችበት ነገ ወይ በጡቷ ወይ በማሐፀኗ የሆነ ነገር ፈጣሪ ሲልክባት ታያለ። ሀይሚዬን ሰርባ ነው እንዴት ሆኑ የምትበላው። ታለስ እንደዚህ በይ ያሏት እኮ ነው ሀይሚን ወታ አሁን የምትሳደበው አሉ። ግን ይቅርታ አድርጉልኝ። ሀይሚ ማለት ነው ሀይሚ ሞተው ራሱ ቢነሱ ሀይሚ ትበልጣቸዋለች። ምን ታርጋችሁ ሀይሚ። እኔ እውነት አንዳንዴ ማለት ነው የሰው ልጅ ሶሻል ሚዲያ መቶ ስለሳቀ ብቻ ደስተኛ ሊሆን አይችልም። ሀይሚ ተዋት። እኔ ብዙ ጊዜ እናገራለሁ ብቻና ላላሁ ተዋት። ምን ታርጋችሁ አንድ ፍሬ ልጅ ናት። በሰው ቁስል ላይ ቁስል እየገባችሁ ቁስላት፣ ፈጣሪም ይፈርድባቸዋል። ምን ታርጋችሁ ሀይሚ እ አድርጓት እሷ የተወጣችው ማንም አልተወጣትም። ጀግና ጀግና ጀግና አትበገሬ ገባሽ? የእሷ ለሱ እሷ እነሱ አረብ ሀገር ላይ ቁጭ ብለው አንድ ነገር ሳይለወጡ እሷ በአመት ከምር መመታ ተለወጠችው ነገር ቅናት። አንድ ፍሬ እውነት። ፈጣሪ ፍርዱን ይስጣችሁ። ፈጣሪ ይፈርዳሉ። እኔ ሀይሚን

የሚለን እውነቱን ብናውራ ማለት፣ ኧረ ተይ አቸው። እኔ ግን ደስተኛ ነኝ። ለምንዶ ታውቂያለሽ? የሚወዷት እኔ በጣም አይቻለሁ በጣም